ብዙ ነገር አልፈታል። እንደ ጋለ ብረት ቀጥቅጨው ወደ ቦታው መልሰው ማለም ብላ እየተሳደበች ነው። ምን እህትዬ፣ ምን አልሳደብኳት። ምን አይዝሽ ነው። በቃ ያው ይስፋሽ ይበል ለሁሉም ለካለውሽ። ጣም ሲበዛ ይመራል። ያባ ይልሽ። ብትሆኑ ቆይቴ ነበር የምትሆነው ቀረች ብሻ። እሺ፣ መቼ ነው የምትወጣው? እቺ ስርዓት እሺ ነሽ። ዳጣ ከወጣች የቤት በጣም ነው የሚያስጠብ። እኔ ራሱ ሐሳቤን ቀይሬያለሁ። ከዚህ ቤት ይወጣል። ሲጀመር ለአንቺ ያለኝ ስሜት እህትነት ነው። እህቴ መሆን ካልቻልሽ በሩ ለቀሽ ውጪ። አዎ አልፈልግም። አንድ ቀን ሰጣሉ። አሁን ግን ደግሞ አስብበት። እንግሊዝኛ ስለሆነ የሚጠቀም አቶ ደረጀ ያየውን ማመን አቃተው። የተጣለውን የድኤንኤ ውጤት ሰላምዬ ከቆሻሻ አንስታ ቆሻሻው ጋር ነው ያገኘሁት፣ እንግሊዝኛ ስለሆነ ማንበቡን አልቻልኩም። ስለዚህ እንካ ብላ ለአቶ ደረጀ የሰጠችው ይሄንን። ሲያይ ምን ይፈጠር ይሆን? እንደ አጣን ከቤት ለቃ ወጣች፣ ከቤት ተባረረች። ኤብ የምትባለዋ ሰይጣን ከቤት እንድትወጣ አደረገቻት። እሷም በሚሄዷ ከቤት ሁሉም የቤቱ ሰው ቤቱ በቃ ቤቱ በጣም ደበረ፣ ካለ ዳጣ ቤቱ በጣም ያስጠላል እያለ ነበረ። ናታንም ሰላምዬም ይም ሀሳቤን ቀይሬ ያለሁኝ ብላለች። እሷ ከሌለች እኔም ይህን ስራ ለቅቄው እንዲሄድ ያስገድደኝ ያጠያለት ነበረ። ሰላም ጤና ይስጠለን። ውድና የተከበራቸው የቻኗል የቤተሰቦች እንኳን ወደ ቻኗል በሰላም መጣችሁ። ዳጣ ክፍል አስር ተለቀቀ። እንግዲህ ወደ ክፍል ዘጠኝ ስንመለስ ዳጣ ከወይዘሮ ማርታ ጋር ተጠርታ የአባት ስም ማን ነው እየተባለች እየተጠየቀች ነበር። የዲኤንኤውን ውጤት ካነበበች በኋላ ዳጣም የአባቷ ስም ጠፍቶባት ግራ ቀኝ እያለች ነበርና፣ በኋላ ላይ ሴትየዋም ወይዘሮ ማርታ ማለት ነው የአባት ስም ያደ እንደ ስትላት አ እኔ የአባቴን ስም ብዙም እንትን ስለማልን ነው ትላታለች። የዚህ ጊዜ እናም ዳጣ የአባቷ ስም ጠፍቶባት ሲሳይ አይደል እያለች አንኔ ብዙም ስሙ እኮ ስለ እንትን ስለማይ ላይ ነው እያለ ሱ ጋላድርትም እያለች ስትነቃን ነበር። የዚህ ጊዜ እንግዲህ ግን አንቺ ለምንድን ነው ከሁሉም አብልጠሽ ደረጀን የምትወጂው ትላታለች። እንዴ ደረጀ እኮ ያው ጥሩ ሰው ስለሆነ ነው ስትላት ነበር እንዴ እኔ ጥሩ አይደለሁም ማለት ነው እያለቻት ነበረ። እንደዛ ላልኩም አንችም ጥሩ ነሽ፣ ነገር ግን እትየ በይኝ እማያት በይኝ ስላልሽኝ ለዛ ነው ትላታለች። ነው እያለቻት ነበረው፣ ግን በሰላም ነው እያለቻት ነበረ። ያው እንግሊዘኛ ታነብያለሽ እያለቻት ነበርና ወፍ እያለች ነበረ መጀመሪያ ትን ያለችውን እንግዲህ ወደ ኤቢ ጋር ሂጂ እና ኤቢን ጥሪያት እያለቻት ነበረ። ኤቢ ገና ስጠራት እንግዲህ ምንድን ነው ምን አለች ምንድን ነው እያለቻት ነበረ። ይዘን ጊዜ እየፈለገች ነው ብዬ ነገር ግን ምን አለች እያለቻት ነበር ምን ብለሻት ነው እያለቻት ነበረ እንግዲህ ዳጣም የሆነ ሐሳብ ጠርጥራለች እና ይሄንን ጥያቄ በምትጠይቃ ጊዜ የሆነ ሐሳብ መቶባታል። ምክንያቱም ዳጣ ለምንድን ነው ይሄንን ያለችን እያለች በጥርጣሬ ውስጥ ትገኛለች። እዚህ ጊዜ ኤብ የምትባለዋ ደግሞ ከሷ ጋር ትከራከራለች። ምን አለችሽ እያለች ምን አለችሽ ትኛለሽ ምን ብለሻት ነው ስትላት ነበረ እንግዲህ ዳጣም እኔ ያሰቡትን ሁኖ ከሆነ ዳጣስ ማን ነው ኤቪ እወድሻለሁ፣ በጣም እወድሻለሁ፣ ነገር ግን ስቀየር ደግሞ አታቂኝም በዛው ልክ ያለች ምን ልታመጪ ምን ልታመጪ ብላ ከፍትራው ዘረሽ ብላ ከፍትራ ትሄዳለች፣ ማለት ነው እንግዲህ ጠያቂዋን በምትጠይቃት ጊዜ ወይዘሮ ማርታ እየገባችበት የሄደችበት ርቀት በጣም የሚገርመው። ወደ ማርታ ጋር ስንመጣ ማርታን ዚጋ አለ ማድነቅ አይቻልም ማለት ነው። ምክንያቱም ቤቷ፣ ትዳሯ፣ ሁሉ ነገሯ እንዳይፈርስባት በጥበቡ ሁሉንም ነገር እያየ ነው መጀመሪያውም የደኤን ኤ ውጤት ሲመጣ በጣም ወደ ፓርት ዘጠኝ ላይ ማለት ነው። ብዙ ነገር እንትን እያለ ነበር፣ አላየውም። ምን ብላ ቀዳው ነበር። ግን ደግሞ ለባለቤቷ ብዙ ጥያቄ ስታቀርብለን ነበር። ባመንሽበት፣ አንቺ እንደዚህ ነው ያልሽበት፣ እንደዚህ አድርጊ በምሳሌም በእንትንም እየነገረችው ነበረ። በጌቱም ቢበላት ጅቦስ ቢገባ ከምትጸጸች ያን ነገር አድርገሽ ቢሆን ሁሌ ግን ጸጸት ይሆንብሻል፣ አንድ ነገር ያመንሽበትን አድርጊ ስላላት ያን ነገር እንትን በማለት ወረቀቱንም አገጣጥማ የቀደደችውን ስታይ የዲኤንኤ ውጤት ውሸት ሆኗል ማለት ነው። ግን እዚህ ጋ ጥያቄ የሆነብኝ እንግዲህ ደረጀ የ ዳጣ አባት ከሆነ ለምን ዲኤንኤው ተቀየረ? የሚለው እንግዲህ ብር ያበደራ ሰውዬ ከኛ ከተመልካቾች ስንረዳ ማለት ነው፣ ሜቢ ቀይሮት ሊሆን ይችላል። ለሷ እንትን ሲል ይህንን ቀይሮት ነው ወይስ እንዴት ነው? ተቀይሯል ውጤቱ ማለት ይቻላል። ምክንያቱም ዲኤንኤውን የዲኤንኤ ናሙናውን የአባቴን ጺሙን የተነቀለውንና የ ዳጣን ፀጉር ነው ይዤ ይሄድኩት እያለች ነበረ። ለእናቷም ስትናገር እንዴት አደረግሽው ከምንስ መጣልች ስትላት፣ እያነበብኩ አገኘው በቃ አይሽ፣ አንዳንድ አእምሯችን ውስጥ የሆነ ነው ብለን የምናስባቸው ነገሮች ወደ ውስጣችን ስለምናስባቸው እውነት ነው ብለን ስለምናስብ ነው። ስለዚህ ለዛ ነው ይሄንን አስተሳሰብሽን ከአእምሮሽ አውጪ። ከበፊቱም ጀምሬ ነግሬሽ ነበር፣ አስበሻዋል እያለ ምክርም እየመከረች ነበረ። እሺ አሁን ውጤት ምን ሆነ ብላ ሰፍ ትላለች። ኤቢ ማለት ነው ኤቢ እንግዲህ በጣም የምትናደደው መጀመሪያ በዚህ ነገር ሄደችው። እናም አሁን አንድ ጥያቄ ልጠይቅሽ፣ አሁን ለምሳሌ ዳጣን አባትሽ ከሌላ ቦታ ሄዶ ወለዳት፣ ከእኔ ላይ እንዳለ ሌላ ቦታ ሄዶ ወለዳት፣ ምን እንደሚፈጠር አስበሽዋ እያለቻት ነበረ። አላሰብኩትማ እያለች ነው። እኳይሽ ይሄንን ሰቢ እናንተ እኔና እሱ እንለያያለን። እናንተን በየቦታው ተዉ ትወድቃላችሁ እያለች ስታስረዳ ነበር። እዚህ ላይ በጣም ትልቅ ትምህርት አለው። በተለይ በዚህ ዘመን ለሚጣሉ ሪ ለሚሉ ጥበብ፣ በዚህ በማይሄዱት በትዳራቸው ላይ ለሚጣሉት እና ገና ነገሮችን ሳያጣሩን ላይ ለሚሉት ይሄንን አስባችሁታል። ለእሷን ግን አለማድነቅ አይቻልም። ሁሉም ጥበበኛ ናት፣ ወይዘሮ ማርታ ማለት ነው። እናም እንግዲህ ውጤቱ ምን ሆነ እያለች ኤቢ እንትን ትላታለች ውጤቱ ውጤቱ እያለች እሷ ለመስማት ጓጉታለች። ኤቢ ውጤቱ ዳጣ የደረጀ ልጅ አይደለችም ትላታለች። በዚህ ጊዜ ትደነግጥና እማዬ ይቅርታ ትላታለች። ያስበሻለው አሁን ይሄ ነገር እውነት እንኳን ቢሆን ደረጀህን ነገር ቢያቅ አንቺን እንዴት እንደሚያደርግሽ እያለች ነበረ ማለት ነው እንግዲህ እሷም ይቅርታ ብላ ወጥታ ሄዳለች ማለት ነው እንግዲህ። ጥያቄ የሆነባት ኤቤ ማለት ነው ወይ ማነች ዳጣ? ወደ ናታን ጋር በመሄድ ናታንን ጥያቄ ትጠይቀዋለ። አንድ ጥያቄ ልጠይቀ እያለች መጀመሪያ መጽሐፉን አንብበሽ ጨረሽ እያላት ነበረ እንዴ እኔ ፎቶውን ዝንብዬ ስዕሎችና ያየሁት ገና ከመጀመሪያው ነኝ፣ አልጨረስኩም ስትለው ነበርና ጥያቄ ልጠይቅ። አሁን ለምሳሌ እናትና አባትህን አታውቅም፣ ቅድሚያ ማወቅ ያለብህ ማንን ነው እያለች ነበረ? አልገባኝም፣ ምን አይነት ጥያቄ ነው እያለ ነበር ጠየቅኩ። ለምሳሌ ይሄንን እያለች ታስረዳዋለች። እንዴ እናቴን ማወቅ እናቴን ካወኩኝ አባቴ ደግሞ እናቴን ያሳውቀኛል። እናቴ ደግሞ አባቴን ታሳው እንዴ አባት ማሳወቅ አይችልም እያለችው ነበር። አይ እንደዛ ሳይሆን አባቴንም ካገኘሁት አሁ ያሳውቀኛል ይላታል። ግን አንቺ የሆነ ምንድን ነው ይሄ እንትን የምትይው ቢላት በቃ ምንም አይደለ ጥያቄ ጠይቅ ነው ትሏል። አይ ስንትን ስል የሆነ በውስጥሽ አልተመለሱ ጥያቄዎች አሉ ሲላት አንተ ጠንቋይ ነህ እንዴ? ጥንቁልና ጀመርክ እያለችው ነበርና፣ እና መጀመሪያ ላይ ግን አልገባኝም ሲል እውነቷን ነው ኤቢ አይገባውም ያለችው እያለችው ነበር እና መጨረሻ ላይ ሲመልስላት ነበረ። እንግዲህ ከዚህ ተነስታ ወደ ሳሎን በሚሄድ ያቺ ኤቢ የምትባለው ቀናተኛዋ አበቂ የት ሄደሽ ነው እያለቻት ነበረ። ከናት አልጋ ስትወጣ ዝምትላታለች። አሁንም ስትጠራች ዝምትላትና ይሄንን እየተጋገሩ ይጣላሉ። ምን አንቺ ስም ነበይ በቃ ደብሯታልና፣ የወገር ቅም አልሆንሽብኝ ስትል እንግዲህ ኤቢ ቅም አላ ማለች። ይብላ ቤቱን ባንዳ ሀገር አቆመችው። እናትዬዋ ወይዘሮ ማርታ ስትመጣ ምንድን ምንድነው እናት ተልጆች ምንድን ነው ያለች ታብዳለች። እዚህ ግዜ እንግዲህ ታናዳለች ዳጣም ሁሉ ከዛ ልትመታ ስትል ወደዛ ትገፈትራት። እኔ ሰውድም ውድድ ነው፣ በቃ ቤትሽን ሽን ደቅቄ እሄድልሻለሁ እኔ ሜዳውም ሁሉም የኖርኩበት ነው ሁሉም ነገር፣ ስለዚህ እንትን እንዳትይኝ ስትል ዝፋርት ላይ ግን በጣም ነው ያስለቀሰች ማለት ነው። እውነት ለመናገር ፊልም ሆኖ ሳለ ይሄንን ብላ ቤቱን ለቃላቸው ተወጣለች ማለት ነው። ስትሄድን ገደ ውሃንና ጓደኛዋን ስታገኝ ውሃንም በቃ ቻው ደህና ሁኚ፣ ማንንም ሰው ቻው ሳትል ከቤት በራ ነው የሄደችው፣ ምንም ሳትል። ከዛ ውሃንና ጓደኛዋን ውሃንም ቻው ስትላት፣ ውሃ ደግሞ እንግዲህ ከነሱም ውሃ እህትሽ ነኝ አላልሽኝም እንዴ አትሄጅ ምን ብየው እያለቻት ነበረ። በቃ እየመጣሁ እዚያ አይሻለሁኝ አሁንም ልሰናበትሽ ነው ስትል፣ ውሃ ምሪ ብላ ትይዛታለች። የዚ ጊዜ እንግዲህ ውሃም በፍጹም አትሄጂ እንድትላት ነው። ኬክ ልጋብዛቸውና ኬክ እና ልጋብዛቸውና ከዛ እየመጣሁኝ ዝኮ አይሻለሁኝ ትምህርት ቤትም የሚመታሽ ካለ እኔ እመጣልሻለሁኝ እያለች አልነበረ እና ውሃ ትናደዳለች፣ ታኮርፈሌ በቃ ጭቤ በማለት የዛ ሄዳ ትጋብዛቸዋለች። ወደ ቤት ስንመጣ እንግዲህ ሰላምና ናታን በአንድ ሆነው ናታንም እንግዲህ መሄዷን የማያቅና ትነግረዋለች። እንደ እንዴት ይላል እሱ ይደነግጣል። ሰላምም ደግሞ ለዚህ መንስኤው አንተ ነህ ትለዋለች። እንዲ ማለት እኔ ምን አደረግኩ እያለ ነበርና፣ ምክንያቱም ኤቢ እንትን እያለች አንተ ጋር በቀረበ ሰዓት እሷ ደግሞ እንደዚህ አድርጋ ያባረረቻት ትለዋለች። እሱም እንዴ እንዴት እያለ እንዴት ሰው ሳትለን ትሄዳለች እያለ እሱም ጥያቄ ውስጥ ገብቷል ናታን ማለት ነው። የዚህ ጊዜ እንግዲህ ሰላምዬም እኔም ሀሳቤን ቀይሬ ያለሁኝ መውጣት ከዚህ ይፈልጋለሁኝ ሀሳቤን ቀይሬ ያለሁ እያለች ነበር ማለት ነው። ቤቱ ካለ ዳጣ በጣም ነው የሚደብረው እያሉ ነበር ሁላቸውም፣ እሷም እሱም ማለት ነው ዳጣና ማለት ነው። እንግዲህ ኤቢ ተንኮለኛዋ መታ አሰብክበት እያለችው ነበር። እሱ ራሱ ተናዷል። ዳጣ ሄዳ ምኑ ነው የማስብበት እያላት ነበረ እሷ የሚሰጠው ሁን የቤት ስራ ስለምንድን ነው አንቺ ቤተሰቦቻችንን ቤተሰቦቻችን ያውቃሉ አሁን ጎ እዚህ ወንድ ክላስ በጨለማው በዚህ ምሽት ምን ሰሪ ነው ይላታል። እኔ ስመጣ ዳጣ ስትሆን ግን ዳጣም ብትሆን አትገባም እያላት ነበር እና ታውቂያለሽ፣ እኔ ላንቺ ያለኝ ስሜት ከእህትነት ምንም ያላልቀ ነው የኔ ቤተሰቦች እኮ ቢሰሙስ ቢሰሙስ እንደዚህ ወግ አጥባቂ አይደሉም። እያ ላይ ትሞላቀቅበታለች። እህቴነች ሲላትም ምትናደዳለች። አሁንም እሰብበት የቤት ስራ ሰጥቻለሁ እሰብና መልስ ብላው ተወጣለች ማለት ነው። እንግዲህ እዛ ሄዳ ሳለ ውሃም ትመጣና ምግብም አልበላ ካለዳጣ ፍጹም እያለች አኩርፋለች። ሰላም ብያለች፣ ብታበላትም እምቢ ብላለ። ራቷንም ምሰዋንም አልፈልግም ካለዳጣ ምንም ነገር ውሃም አልጠጣ ምግብም አልበላ ብላ ተቀምጣለች ማለት ነው እንግዲህ ይሄንን ብላ ሳለ ዳጣ የለችም። አባ አቶ ደረጀ ሲመጣ እንግዲህ ደረጀ ምን ሆነሽ ነው እያላት ደስተኛ ሆናለች ኤቢ ማለት ነው በመሄዷ ዳጣ። ምክንያቱም አሷን ናታን በነጻነት ስለምታገኘው፣ ዳጣ ከሌለች ይቀርበኛል፣ ከእሱ ጋራ ሪሌሽንሽፕ እጀምራለሁ ያለችው ኤቢ ተንኮለኛዋ ማለት ነው አሁን ላይ ይሄ ደስተኛ ሆና ለይና አባትዬው ደግሞ ዛሬ ደግሞ ደስተኛ በቃ አንተ ሆነሻል እያላፍታል እንደን አንተ ልጅ የኔ ቆንጆ እኮ ነሽ እንደዚህ ስትሆኝ ነው እያለ ነበረው፣ ጉዱን ያልሰማው ማለት ነው። የዚህ ጊዜ ተነስተ አልበላም ማለች። ተዋት ሲርባት ትበላለች እያለችው ነበር ለአባቱ። አባትዬውም ለምን ሆይ እያለ ለሷ መድኃኒቷ ዳጣና ዳጣን ጥሪያት፣ ዳጣ የለችም። ለምን የት ሄዳ ቆይ ማየል ለጥራት እያለች እያንቀጠቀጣት ይመታኛል ብላ ተነስታ ወደ እናቷ ጋር ትሄዳለች። ኤቢ አባትየው የሰማው ማመን አቃተውና ተነስቶ ወደ ማርታ ጋር ለምንድን ነው የሄደችው ለምን ነው? እያለ ማርታ ላይ ሲናገር ማርታም ተረጋጋጠኝ ተረጋጋ፣ ነገ ትመጣለች። አሁን ኮምስቷ ልጅ አመጣታለሁ። እንዴ በዚህ ሌሊት እንዴት ነው የምትሄደው? እያለችው ነበር። እሱም እንዴ ለምን ያደራ? ልጄ እኮ ናት። አሁን አስበሽ ይችላል በሌሊት ምን ላይ ትወድቃለች? እያለ ለመሄድ እሱም እንግዲህ ለባብሶ በሩንም ሰላም ትከፍትልኛለች እያላት ነበርና፣ እሱም መጫው ብሎ ሲወጣ ተናዶ የዚህ ጊዜ ተነስቶ ሲሄድ ሰላም ዬ ውጤት ያዩትን ከቆሻሻው ተጥሎ ይህንን ከቆሻሻው ነው ያገኘሁት፣ እንግሊዘኛ ስለሆነ ማንበብ አልቻልኩም። ስለዚህ እንካጋሼ ስትለው ደንግጦ ይቀበላታል። እዚህ ላይ ያልቃል እንግዲህ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ዳጣ የዲኤንኤ ውጤት ተቀይሯል። እንግዲህ ደረጃ አባቷ ከሆነ ግዴታ ተቀይሯል ብለን እናምናለን። ለነበረን ቆይታ እናመሰግናለን። ባይ ባይ።